የሽርቱ ውሃ መጠን ጤናማ በሆነ መልኩ ለመቀጠል የጽንሱ ጤንነት ወሳኝነት አለው። በእርግዝና የክትትል ወራት በሚደረገው የአልትራሳውንድ ምርመራ የሽርት ውሃ ማነስ ወይም መብዛት አለ ከተባላችሁ በተዘዋዋሪ ፅንሱ ላይ ሊፈጠሩ የሚችሉ ችግሮችን እንዳሉ ሊነግረን ይችላል ማለት ነው። እዛው ለፅንሱ በደንብ የአልትራሳውንድ ምርመራ እንዲደረግለትና ከተፈጥሮ ጋር በተያያዘ የአንጀት ወይም የኩላሊት ችግር መኖር አለመኖሩን በደንብ በምርመራ ማረጋገጥ ያስፈልጋል ማለት ነው። ታዲያ እዚህ ጋር ማስተዋል ያለባችሁ ነገር የሽርት ውሃ ማነስ ወይም መብዛት አለ ማለት ሁልጊዜም ፅንሱ ላይ ተፈጥሯዊ የሆነ ችግር አለ ማለት አይደለም። ነገር ግን በተደረገው የአልትራሳውንድ ምርመራ ፅንሱ ላይ ምንም አይነት ተፈጥሯዊ ችግር እንደሌለ ቢነገራችሁም እንኳን ለልጃችሁ ደህንነት ሲባል ልጁ ከተወለደ በኋላ አስፈላጊውን የሆነ ምርመራ ቢደረግለት ልጃችሁን ተጠቃሚ ታደርጋላችሁ ማለት ነው። ሰላም፣ እንዴት ናችሁ? የቅድሚያ ለጤናዋ ቤተሰቦች ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። ስለ ሽርት ውሃ መቀነስ ወይም መብዛት ከማውራታችን በፊት በመጀመሪያ የሽርት ውሃ ምን እንደሆነና ከየት እንደሚመረት በቀላሉ አስረዳችሁ። የሽርት ውሃ ማለት በእርግዝና ወቅት በማሐፀን ውስጥ ባለው የማሐፀን ከረጢት ውስጥ የሚገኝ ቢጫነት ቀለም ያለው ንጹህ ፈሳሽ ነው። ይህ ፈሳሽ ከሁለተኛው የእርግዝና ሳምንት ጀምሮ መመንጨት በመጀመር እስከ ሰላሳ ሰባተኛው የእርግዝና ወራት እየጨመረ ይሄዳል ከዛም ቀስ በቀስ በተለይ ከ40 ሳምንት በኋላ እየቀነሰ ይመጣል። ይህ የሽርት ውሃ እስከ 8 ሳምንተኛው የእርግዝና ጊዜ በእናትየዋ በኩል በእንግዴ ልጅ አማካኝነት ይመረታል። ከዛም ከ8 ሳምንት በኋላ ፅንሱ ሽንት የማሐፀን ከረጢት ውስጥ መሽናት ስለሚጀምር የሽርት ውሃ መጠኑ ከፅንሱ እድገት ጋር ተያይዞ መጠኑ እየጨመረ ይሄዳል ማለት ነው። የሽርቱ ውሃ መጠን ጤናማ በሆነ መልኩ ለመቀጠል የጽንሱ ጤንነት ወሳኝነት አለው። ይህም ማለት በማህፀን ቀረጢት ውስጥ ያለውን የሽርት ውሃ ጽንሱ በአፉ በመጠጣት ወደ አንጀትና ሳምባ ያስገባዋል። ወደ ሳምባ የሚገባው የሽርት ውሃ ለሳምባ እና የመተንፈሻ ቱቦ ክፍል እድገትና መዳበር ወሳኝ ሚና ይጫወታል። ወደ ጨጓራ እና አንጀት የገባው ደግሞ ወደ ሰውነት በመሰራጨት ለአጠቃላይ የሆድ ዕቃ የሰውነት ክፍሎች በተለይ የውሃሳትን የነርቮችንና የጡንቻን እድገትን በማመቻቸት በኩላሊት በኩል አድርጎ ልክ እንደ ሽንት በመውጣት ወደ ማሐፀን ከረጢት ውስጥ በድጋሚ ልክ እንደ ሽርት ውሃ ይጠራቀማል ማለት ነው። ከነዚህ ከጠቀስኳቸው ነገሮች በተጨማሪ የሽርት ውሃ ጥቅሞቹ ፅንሱ በነፃነት እንዲገላበጥና በተያያዘ ለአጥንትና መገጣጠሚያ መዳበር ይጠቅማል። ሌላው የተለያዩ አደጋዎች ፅንሱ ላይ እንዳይደርስ ምቾትን በመስጠት ከአደጋ ፅንሱን ይከላከላል ማለት ነው። እንዲሁም የፅንሱን የሙቀት መጠን ጤናማ በሆነ መልኩ ያመጣጥናል ማለት ነው። ታዲያ በእርግዝና የክትትል ወራት በሚደረገው የአልትራሳውንድ ምርመራ የሽርት ውሃ ማነስ ወይም መብዛት አለ ከተባላችሁ በተዘዋዋሪ ፅንሱ ላይ ሊፈጠሩ የሚችሉ ችግሮችን እንዳሉ ሊነግረን ይችላል ማለት ነው። ይህም ማለት በአልትራሳውንድ ምርመራ ሲታይ የሽርት ውሃ በዝቷል ከተባለ፣ የዚህ ችግር ምክንያቶቹ ብዙ ናቸው። ነገር ግን በዋነኝነት የሚያሳስበውና የሚነግረን ነገር ፅንሱ የሽርት ውሃውን ጤናማ በሆነ መንገድ እየጠጣ ወይም እየዋጠ አለመሆኑንና ከተፈጥሮ ጋር በተያያዘ የፅንሱ ጨጓራ ወይም አንጀት መስመር ላይ ጥበት ወይም መዘጋት እንዳለ ያሳያል ማለት ነው። በተቃራኒው የሽርት ውሃ ማነስ ካለ ደግሞ ይህም ችግር ምክንያቶቹ ብዙ ሲሆኑ ነገር ግን በዋነኝነት የሚያሳስበውና የሚነግረን ነገር ፅንሱ የሚጠጣውን የሽርት ውሃ ጤናማ በሆነ መንገድ በኩላሊት አልፎ በሽንት መልክ እያሳለፈው እንዳልሆነ ነው። ይህም ማለት ፅንሱ ላይ ከተፈጥሮ ጋር በተያያዘ የኩላሊት ወይም የሽንት መስመር ላይ ችግር እንዳለ ይነግረናል ማለት ነው። በአጠቃላይ ለነፍሰ ጡር እናቶች የምመክረው ነገር ምንድን ነው? በእርግዝና የክትትላችሁ ወራት በሚደረግላችሁ የአልትራሳውንድ ምርመራ የሽርት ውሃ ማነስ ወይም ማብዛት እንዳለ ከተነገራችሁ እዛው ለፅንሱ በደንብ የአልትራሳውንድ ምርመራ እንዲደረግለትና ከተፈጥሮ ጋር በተያያዘ የአንጀት ወይም የኩላሊት ችግር መኖር አለመኖሩን በደንብ በምርመራ ማረጋገጥ ያስፈልጋል ማለት ነው። ምክንያቱም በዚህ በሚደረገው የአልትራሳውንድ ምርመራ አይበለውና፣ ፅንሱ ላይ የተፈጠረ ተፈጥሯዊ ችግር እንዳለ ካሳየ የልጁን ጤንነት ለመጠበቅ ሲባል እንደተከሰተው የችግር አይነት ልክ ልጁ እንደተወለደ በጊዜ ከሚጀመር ክትትል እስከ አጣዳፊ ወይም በቀጠሮ ሊሰራ የሚችል የቀዶ ሕክምና ማድረግን ሊያስፈልግ ስለሚችል ነው ማለት ነው። ታዲያ እዚህ ጋር ማስተዋል ያለባችሁ ነገር የሽርት ውሃ ማነስ ወይም መብዛት አለ ማለት ሁልጊዜም ፅንሱ ላይ ተፈጥሯዊ የሆነ ችግር አለ ማለት አይደለም። ሌላው ለእናቶች የምመክረው አንዳንድ ጊዜ የሽርት ውሃ ማነስ ወይም መብዛት እንዳለ ተነግሯችሁ፣ ነገር ግን በተደረገው የአልትራሳውንድ ምርመራ ፅንሱ ላይ ምንም አይነት ተፈጥሯዊ ችግር እንደሌለ ቢነገራችሁም እንኳን ለልጃችሁ ደህንነት ሲባል ልጁ ከተወለደ በኋላ የልጃችሁን ሐኪም በማማከር ለልጁ አስፈላጊውን የሆነ ምርመራ ቢደረግለት ልጃችሁን ተጠቃሚ ታደርጋላችሁ ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።